ወሩታዬ የኔ ቆንጆ ቀበጧ ማለት ነው። ይታደሉታል እንጂ አይታገሉትም የሚባለው እውነት የእውነት ነው። ለካ እኔ ባንቻየው የሰው ፍቅር፣ የሰው መውደድ ባንቻየው፣ የእውነቴ ነው ምላችሁ ቤተሰቦቼ ሩታ በቃ ከላይን የተሰጣት ምንም ማድረግ አይቻልም። በዚህን ልክ በወዳጇ በአድናቂዎቿ በሚያከብሯት በሚወዷት ጓደኞቿ ሁሉ በእንደዚህ አይነት መልኩ እንግዲህ ቤቢ ሻውር አክብረውላታ ላይቭ ላይ በሚገርም ሁኔታ ገንፎ አልቀረም። ምንንገራችሁ ፎቶ፣ የሷ ፎቶ፣ ሩታዬ እንወድሻለን፣ አይላቪው የሚሉ ሁሉ አልቀረም። በሁለት ኬክ ብላችሁ ታምናላችሁ በገንፎ አልቀረም። ላይብ ላይ ቀጥታው ነው። የሩታን እንግዲህ የቤቢ ሻወር እንደገና የሚወዷት የሚያከብሯት ጓደኞቿ፣ አድናቂዎቿ በሙሉ አከበሩላት። በጣም ነው እኔ ደስ ያለኝ ሩታዬ። ግጥም ሁሉ አልቀረም ለሩታ ግጥም ሁሉ አልቀረም። የሚገርም ነው። የእውነት ነው የምላችሁ ቤተሰቦቼ። ና ሮታዬኔ ውድ አንቺ ከላይ ነው የታደልሽው። የእውነት ከላይ ነው የታደልሽው። በቃ አንቺ ላይ ነው ያየሁት። እውነትም ይታደሉታል እንጂ አይታገሉትም የሚባለው የሰው ፍቅር፣ የሰው መውደድ በአንቺ ላይ ያየሁ። የእውነቴ ነው የምላችሁ ቤተሰቦቼ። በዚህ ልክ ለእሷ ተጨንቀው፣ ለእሷ አስበው፣ በዚህ ልክ ቤቢ ሻወር ባይመቻቸውም ተሰብስበው በአንድ ላይ ገንፎና ገንፍተው እሷ ጠግባ ትኖርም በቪዲዮ ኬኳል ኬኳ ልቀረቤ ቢሻውር አይላቪ ሩታዬ እንወድሻለን፣ ጠንከርበይ ለማን ምጃ ትስጥ የሚል ግጥሙ ራሱ የእውነቴ ነው ምላችሁ። በጣም ይገርማል። በእውነት ነው ምላችሁ። ና በቃ እኔ እንጃ። ሩታ የእውነት ትለያለሽ። በቃ በዚህን ልክ እግዚአብሔር የሰው መውደድና የሰው ፍቅር የሰው አክብሮ ከሰጠሽ ከዚህ የበለጠ ምን ሀብት አለ ቤተሰቦች? የእውነት ከዚህ የበለጠ ምን ሀብት አለ? እናቶቻችን እኮ ሲመርቁን የሰው ፍቅር ይስጣችሁ የሰው መውደድ ይስጣችሁ ይላሉ። እውነት እኮ ነው የሰው ፍቅር የሰው መውደድ ከሀብት በላይ ነው። እና ለሩታ ደግሞ ያ እንግዲህ ማዘር እንዴት አድርገው ቢመርቋት እንደሆነ ባይገባኝም ፋዘርም እንዴት አድርገው የሰው መውደድ ይስጥሽ ልጅ ብለው ከዚህ የበለጠ ምን ምርቃት አለ? የእውነት ንምላችሁና ሩታ የእውነት ትለያለች፣ የምትወደድም ልጅ ናት። የእውነቴን ነው ምላችሁና ሩታ የኔ ቆንጆ። እንዳሉትም ከዚህ በኋላ እጅ አሰጭም የኔ ጀግና። ያ አጥሮፍ በድጋሚ አትስማሽ እንግዲህ የወድሽን እግዚአብሔር በጀርባሽ ያደርግልሽ። እመቤቴ ማርያም ትቅረብሽ። የኔ ውድ ያ ሙስሊሞችም በደዋቸው ያስብሻል። እኛ ክርስቲያኖችም ደግሞ በጸሎታችን እናስብሻለን። ያው በሰላም ተገላግለሽ ልጅሽን አቅፈሽ ደግሞ በቅርብ ጊዜ እንግዲህ እንደምናይ ተስፋ እናደርጋለን። የኔ ጀግና፣ የኔ ጠንካራ ማለት ነው። ያለ አንቺ እኮ ኢቱ አይደምቅም። የእውነት ቤተሰቦች፣ ኢቱ ያለ ሩታ ያለቀበጧ አይደምቅም ነው ምላችሁና ሩታዬ እንግዲህ በቅርብ ወልዳ በሰላም ተገላግላ ልጇን አቅፋ እንደምናያት የሁላችንም ምኞት የሁላችንም ጉጉት ነው። ና ሩታዬ ጥግ ድረስ የሰው ፍቅር የሰው መውደድ ተሰጥቶሻል። ይሄ ደግሞ አንደኛው ከቤተሰብ ምርቃትም ይመስለኛል። ከዛ ፈጣሪ ተጨምሮበት እንግዲህ ከሀብት በላይ የሰው ፍቅርና የሰው መውደድ ሰጥቶሻል። የአንቺ ሀብቶችሽ እንግዲህ ቤተሰቦችሽ ቅመሞች፣ ጓደኞችሽ የሚወዱሽ የሚያከብሩሽ፣ በዙሪያሽ ያንቺን ደስታ የሚፈልጉ ስትከፊ አብረው የሚከፉ ስትደሰቺ አብረው የሚደሰቱት ናቸው። ከዚህ በኋላ ያንቺ ሀብቶችሽ ማለት ነውና ስታጠፊ ሩታ አጥፍተሻል መስመር ስተሻል ተመለሽ የሚሉሽ የሚቆጡሽ እንደ እናት እንደህት እንግዲህ ፋሚሊዎች ናቸውና ይለያሉ። በዚህ አጋጣሚ ፎየኔና ፎየኔ በጣም እኔ እሷ ልጅ ብዙም ስለማላቃት የሩታ ጓደኛ ብዙዎቹ ያው እንዳያችሁት ቀርበው የሚርቁ ጓደኞች በልተ የሚርቁ ናቸውና እሷም ነበረችበት እሷንም አለማመስገን የእውነት እኔ እንጃ እንደዚ አይነት ጓደኛ ማግኘት ራሱ ማለት ነውና ግጥም ያቀረበችውም ልጅ በዛው ልክ ለሩታ ማለት ነው እና በቃ የሰው መውደስ ይሰጣችሁ ነው። ምን ታደርጋላችሁ? ቤተሰቦች የሰው ፍቅር፣ የሰው መውደስ ከላይ ከተሰጣችሁ ምንም አደረጋችሁ ነው። ያ ለሩታ ትልቋ ሀብቷ ነው። ሩታ የኔ ቆንጆ እንግዲህ በድጋሚ የአጥሮፋት ተስማሽ ልጅሽን ወልደሽ በሰላም ወደ ሚዲያው መተሽ በአንድ እግሩ እንደምታቆሚው ተስፋ እናደርጋለን። የኔ ቆንጆ ማለት ነው ለአንቺ ልጅሽ ጌጥሽ ነው የእውነት አንድ ልጅ የጆሮ ጌጥ ነው ይባላል፣ በእኛ ና፣ ለአንቺ ልጅሽ የጆሮ ጌጥሽ ነው። ብዙ ነገር የተፈተንሽበት አሁን ደግሞ በልጅሽ የምትደሰችበት እግዚአብሔር የሚክስሽ በልጅሽ ነው። ና ሩታዬ፣ እንዳሉትም ያው ቅመሞችም አሉ ጓደኞቿም በእናንተ በጣም ነበር የገረመኝ የእውነት ላይቪውን ሰት፣ በጣም ነው የገረመኝ ገንፎ አልቀረ ኬኩ፣ የአጥሮ ፋት ስማሽ ቤቢ ሻውሩ ከአንድም ሁለት ኬክ በሚገርመ ሁኔታ ማለት ነው እና ገንፎን እያገነፉላት በግጥም እያሸበረቋትና፣ ከዚህ የበለጠ የሰው መውደዳለን እንዴ ቤተሰቦች? ሩታዬ ከዚህ የበለጠ የሰው ፍቅር የለምና፣ የእኔ ውድ እኛም እንወድሻለን፣ እናከብርሻለን። በሰላም ተገላገይልን። ቪዲዮ ላይክ አድርጉ የኔ ምርጦች።